ታሪክና ሰርፕራይዝ እናደርጋችሁ አለን ዛሬ ማታ ሁላችሁ ተዘጋጁ ተብሏል። እንግዲህ ቤተሰቦች ዛሬ በጊዜ ተኙና ነገ ጠዋት በጠዋት የምንፈተፈተው ሰርፕራይዝ አለ። ኢራኖቹ ለሞት ዓመት ነው ያሉት፣ ቢያንስ እኛ አንድ ለሁለት ለሶስት ቀን የምናወራው ሰርፕራይዝ ይኖራል። እኔ እኮ ተናግራቻለሁ፣ ኢራኖች የፈለገ ቢሆን አንገት ለአንገት ተናንቀው እስከ መጨረሻ ይዋደቃሉ። ለዚህ ደግሞ በረቀቀ መንገድ የሰሩት ጉዳይ ይኖራቸዋል እንጂ እንደ ኢራቅ ወደ ማረጃው በግ ወደ ማረጃ እንደሚሄድ ወደ መታረጃ ዝም ብለው የሚሄዱ አይመስለኝም ብያለሁ። እንደ ሶሪያ፣ እንደ አፍጋኒስታን፣ እንደ ሊቢያ ኢራኖቹ ወደ መታረጃው በግ ዝም ብለው ከገቡማ ደደብ ናቸው ማለት ነው። እኔ ግን ደደብ እንዳልሆኑ እገምታለሁ፣ እርግጠኛም ይሆናል ግምት። ለዚህ ነው ሰርፕራይዝ አላቸው ተብላቸዋል። ሰርፕራይዝ፣ ዛሬ ማታ ሰርፕራይዝ አላቸው ተብላቸዋል። እኔ ከው ስናገራችሁ ከአቶም ነኝም ጠዋት የተናገርኩት ማታ ሲሆን ማ ዛሬ የተናገሩ ለነገ ይሆናል እኮ። አሁን በነገራችን ላይ ዛሬ የራሽያ መርከብ ነዳጅ የጫነ መርከብ አደጋ ደርሶበታል። ሰምታችኋል? የት ቢሆን ጥሩ ነው? የፐርሽያ ባህሩ ላይ ነው። የፐርሽያ ውቅያነስ ላይ የራሽያ ነዳጅ የሞላ መርከብ ተጋጫሉ፣ አደጋ ደረሰበት ተብሏል። ከአደጋ የራሽያ የመርከብ ሰራተኞች በአፋጣኝ እንዲወጡ ተደርጓል። በዚህ ግርግር ምን ቢያደርግ ጥሩ ነው? ኢራንና ራሺያ የፐርሺያን እንትን ውቅያነስ ዞግት ራሳቸው አጋጭትና ራሳቸው ባህሩን ዞግት። እናሳ ወደዚህ የሚቀርብ የትኛውም መርከብ የአሜሪካ የሚሆን የአውሮፓ የሚሆን በመድፈን መታለን በኒኩለር እናብላላቸው ስላችሁ፣ አትሰሙም። ራሺያኖች ከዚህ ጉዳይ ጀርባ በረጅም እጃቸው ገብተውበታል። ስላችሁ እኮ አትሰሙኝም ነው። በዚህ ጉዳይ ላይ በደንብ ዓለም ቢቢሲና ሲኤንኤን የሚብላለ ትኩስ ዱንጭ ይዞላቸው ይመጣሉ። ሆን ብለው ነው፣ ለመዝጋት እንመጣለን መርከብ ይዘን ሞድፍ ይዘን ጣንክ ይዘን ጆት ይዘን ብላል አይደል? ይው ዛሬ ራሺያ ዘጋዋለች። ሰው ሲኖቅራ እጅግ አቶ እኔ እኮ ዓለም አቀፍ ፎትፎታ ውስጥ ጎብቻለ። የአገር ውስጥ ፖለቲካ ፎትፉቼ ፎትፉቼ ጨረስኩ። በቃ ከዚህ በላይ ከኖ ካካል እጅ እጅ ይላሉ። በርግጥ መሞለሲ አይቀሩም ግን፣ አሁን የሰሞኑ እንደው መታየት ነው። ሰርፕራይዝ አላቸው አልኩ። ኢራኖቹ ደደቦች ናቸው። እንደ ሶሪያ ወደ መታረጃው በግ ወደሚታረድበት ሶቶት ብሎ እንደ ገባ እንደዛ ከገቡማ አእምሮ የላቸውም። ጉድ ሰርፕራይዝ ሊኖራቸው ይገባል። ጉድ አዲስ ነገር ሊያሳዩ ይገባል። ግድ ምስጢራዊ የሆነ አንድ ጉዳይ ሊኖራቸው ይገባል። ምክንያቱም የአሜሪካ ሰርፕራይዝ ልታደርግ አትችልም። ዓለም ኒውክለር አላት። በዓለም እየዞረች ስትወጋ ከርማለች። ዓለም ስድበላለ ኮርማል። እስራኤሎችም እንደዚያም እና በጣም የገረመኝ ነገር ዛሬ በጠዋቱ የቱርክና የእስራኤል አሰጦ ገባ ማለት ቀጣይ ደግሞ የዋንጫ ደግሞ የምንፋለመው ከቱርክ ነው። አለ መብላታን ሳታ ታጠበች ትንሽ መረጋጋት አይሻልም? ወገኖች እንደዚህ ሆነ እንደ ሀሳብ አሉ። ይለቅ እና የኢራኑ ይለቅ። ለጦርነት መስገብገብ አያስፈልግም። ነታናሁ ምን አለ? ቆጣይ ደግሞ ከቱርክ ጋር ረውስ ዋስ ረውስ አንተ ተረጋጋ። አለምን እንዴት አንዳንድ ጊዜ ፖለቲከኞች ቅድም እንዳልኳቸው ነው የመሳሪያ ብዛት ትርጉም የለውም፣ ጭንቅላት ያስፈልጋል። ይሄ ይሄ በቃ ያስፈልጋል እና ፌል ያደርጋል የትኛውም ሲቪላይዜሽን የእስራኤል ስልጣኔ ሺ ጊዜ አበበ ሺ ጊዜ እኮ ወድቋል፣ ተንኮታኩቷል አይደለም የኢራን ስልጣኔ መዓት ጊዜ ሺ ጊዜ ከፍ ብለ ሺ ጊዜ ተፈጥፍጧል። ስልጣኔ እውቀትን ካልጠበቅከው ትወድቃለህ፣ ሜዳ ትቀራለህ። ኢትዮጵያ ከ ዝም ብላ ተራ ሀገር አልነበረችም። በዓለም ስልጣኔ ማማ ውስጥ አንቱ ከተባሉ ሀገራት ውስጥ አንደኛ ኢትዮጵያ ነበረች። ዛሬ ስነው ጥያቄ ስልጣኔህን እውቀትህን ጥበብህን ከመረጋጋት ጋር ከመንፈሳዊ ከዓለማዊ እውቀት ጋር አስተሳስረህ በጨዋነትና በአግባብ ካልያስከው ትንኮታኮታለህ። ያው እንደምታውቀው ነው። አሜሪካ የገጠማት ይታወቃል። እንግሊዝ የገጠማት ይታወቃል። ኢራን የገጠማት ይታወቃል። እስራኤል የገጠማት ይታወቃል። ኢትዮጵያ የገጠማት ብትንትን ይወጣል። እስራኤል እ ስንት ጊዜ ውስጥ ቅልቁል ወታል። አይደለም እንዴ? ለምን ያለውን እውቀት ስልጣኔ ታሪክ ማንነት በአግባብ ካልያስከው ትፎጠፈጣለህ። አንዳንዴም እስከ መጥፋት ድረስ የሚደረስበት ደረጃ አለ። ስለዚህ ኢትዮጵያን ስንት ጊዜ ጠፋን፣ ስንት ጊዜ ተነሳን፣ ስንት ጊዜ ወደቅን፣ ስንቱ ጊዜ ተነሳን። ይህን ሁሉ ያስሞ ይቻላለ ኢራኖች እኮ ፐርሺያኖች ዓለምን የተቆጣጠሩበት ዘመን ነበር፣ ግን ወደቀ። ያ ሁሉ ስልጣኔ፣ ያ ሁሉ ታላቅነት ወደቀ። ዱጋሚ መነሳት፣ ድጋሚ መውደቅ። ሁሉ ነገር በልክና በጥበብ ካልሆነ ያበቃለታል። እና አሁን ኔታናሁ በዛሬ በጠዋት ተነሳና ጎና የበላኑ እስቲ ዋጠው፣ ዋጠው እንዳያንቁ የበላ

እንደዚህ ነው በቃ። እኔ እኮ ራሺያኖችን ያሸንፋሉ። ምን በምክንያት ነው ራሺያኖቹ የተሸነፉ ቀን? ዓለም የምትባለው ነገር ታሪክ ማጥቶንም ተረት ማጥቶንም ምንም ነው የምትሆነው። ምንም ማለት አመድ ነው የምትሆነው ዓለም። በቃ ለምን ሰዎቹ ቀድሞ ተዘጋጅተዋል። ስለዚህ ኢራኖቹ ቀድሞ ተዘጋጅተዋል ብዬ አሰብኩ። በጉሌ ምላጨበት በጉሌ ኢራኖቹ ቀድሞ የተዘጋጀበት አለ። ሰርፕራይዝ አለን ያሉት ነው ጋር አንገት ለመድፋትና ለማፈር አይደለም የሚያደርጉትን የሚነግራቸው እንዲሁም አንዳንድን የሚያደርጉትን ሁሉ የማይናገሩበት እድል አለ፣ ቡ ነገራችን ላይ። ስለዚህ የሚዲያውን የበላይነት እንዴት እንደወሰዱ ተመልከቱ። ለምንድን ነው እያሳምንሃል? ብዙ አልሰሩም። ብዙ ብዙ ያደረጉት ነገር የለም። አብዛኛው ነገራቸው ግን ሶርፕራይዝ ነው። አይነግሩህም፣ ወይም ደግሞ ግርግር አይፈጥሩም፣ ወይም ከብ አይፈጥሩም። ዝም ብሎ ብቻ ዶብዳ አያሃለኛ ነገር ይልሃል እንዳልኳቸው ኢራን በጣም ብዙ እሳት እየነደደባት ነው። በጣም ብዙ ቁም ስቅሎች ውስጥ ገብታለች። እስራኤልም እንደዛና ከዛ በላይ ነገር ግን ይሄ ነገር እስከ ጥግ ለመሶር ተዘጋጅተዋል። እስከ ጥጉ ድረስ አሁን ትራምፕ ዛሬ ጠዋት ምንድን ያለ እጅ መስጠት አለበት። አያቶላ እጅ መስጠት እዩት እንዳለ ቃለው ምትጎባበት ምትወጣበት ከገደላ ከማን ይበልጣል? ካወቃቸው አትምርቱም አናረገ በፍጹም ምንድነው የሚሉት የአሜሪካ ባል ባለሱልጣኖች ወይ ደሞ የጦር ጠበብቶች ምን ይላሉ? አያቶላ ከተጎደለ እኮ ነገርዬው በጣም ወደ አላስፈላጊ ይሄዳል። አያቶላ ከኢራን ይበልጣለን? ኢራንን ማጥፋት ነው በጣም አደገኛ፣ ወይስ አያቶላን ማጥፋት ነው? አያቶላ እኮ አንድ ሰው አያቶላ ራሱ ካንተና ከኢራን ብል ከኔ በፊት ከወታደረቼ ሺ ከሚሞት እኔ ልሙት ነው የሚለው ኢራኖች አያቶላን የወደዱበት ምክንያት ኢራንን ለሞት አደግ ነው እንጂ ለአያቶላ ሲባል አይደለም ኢራን የምትሞተው። ይህን ማወቅ ያስፈልጋል። እና የሆነ ሆነ ነገር ግልጽ እየሆነ እየጠራ የሚመጣ ይመስለኛል። ሰርፕራይዞች አሉ ብያለሁ። ሰርፕራይዞቹ ከባባድ ናቸው፣ ክፉ ናቸው፣ መጥፎ ናቸው። አደጋ አላቸው ለዓለምም ለአገሮችም አደገኛ ነው። ግን ሰርፕራይዝ አሉ ብያቸው አሉ። ስለዚህ አሁን ዛሬ ትብሎ ቆለል አድርገው እኮ ነው ራሺያኖች፣ ቆለል አድርገው በቃ እኮ አሉ አይደለም። ቁጭ ብለው ሻይ ቡና እየጠጡ ከኢራኖች ጋር መርከብ እንትን አጋጭተን ብንዘጋውስ ባህሩን ነቀጭ እንዲ በቃ መርከብ ተጋጨ፣ ብለው ዛሬ ባህሩን ዘግተዋል። ማንም አይገባም አይወጣም። መጥቼ ሌላ ሀይል እዚ አካባቢ ላይ እዋጋለሁ ከተባለ ሌላ መዘዝ ሊመጣ ማለት ነው። አሁን ራሺያኖች ምንድን ነው ይህን ያደረጉበት ምክንያት? በአፋጣኝ መርከባችን ችግር ደርሶበታል ብለው ባህር ሰርጓጅ ይዞ እዛ ቦታ ሊመጡ ጭንቄ ጭንቄ። አየህ አየህ፣ ዝም ብለህ እንደ ሞንጋት ብለው መቶ ደግሞ አምሳ ጭንቄንም አያስቆድም። አየህ እንዳለ ነዳጅ የጫነ ግብዳ መርከብ ተጋጭቷል ራሺያ ነች ምንምንም ካላ ድምፃችን አጠፉና እንዳለ ነዳጅ የጫነ መርከብ ተጋጭቷል ከማን ጋር ምንም ወልስ የለም እንዴት ለምን ምንም ወልስ የለም በቃ ተጋጩ ምን አለ ምን አባት አመጣል ምን አባት አመጣል በቃ ተጋጭቷል አይኖ ስምን ያጠፋል ምን መጠየቅ አትችልም ራሺያ ራሺያንና ሰሜን ኮሪያ መጠየቅ አይቻልም ይህን የፈለጉትን ማድረግ ብቻ እና የሆነ ሆነ እኔ ማንም ደጋፊ አይደለም። እንደው ነገሩ ስለጎረመኝ ነው ያልኩ። ምንም እኔ ከማንም ምንም የማገኘው ነገር የለም። ምንም ብሔሬም አያገናኝም፣ ሰፈሬም አያገናኝም፣ አገሬም አያገናኝም፣ ቀበሌም አያገናኝም፣ ጥቁመም አያገናኝም። ምንም ያገናኝ ነገር የለም። እንደው ሲጎርመኝ እኮ ነው ይጎርመቻል። እና ፈደረች አሁን ዛሬ ብዙም ወሬ አላብዛባቸው። ነገ ጠዋት ሰርፕራይዝ አለ። ሰርፕራይዙን ብንፈተፎት አይሻልም? በትኩሱ በትኩስ ነገ ጠዋት በትኩስ ትኩስ ሻይ እየጠጣን ለዚህ እስፕሬሶ እየጠጣን ማኪያቶ ምን ጫወተው ይሆናል? ለዛሬ በሰላም እደሩልኝ። ወዳች አለው ፒስ